ብላች ካልተቀበልከው የእግዚአብሔር ሕይወት አይመጣም። ኤፌሶን አራት ኤፌሶን አራት ስለ አህዛብ ሲናገር የተናገራቸው እነሱ አእምሯቸው ጨልሞ፣ ራሳቸው ጨልሞ አለ። ቪያታላ ዛሬ ምሽት የእግዚአብሔር ሕይወት ይሆናል። በሞተ ነገር ላይ ሕይወት ይሆናል። በጣም ጭምልቅልቅ ባለ ነገር እርጅ በቃ በጣም አርጀው በተበላሸ ነገር ላይ ሕይወት ይሆናል። ሕይወት ይሆናል። ሕይወት ይሆናል። ቃል እናወጣለን። ህይወት ይሆናል። የማቻል የለም። ይቻላል። እሺ ኤፌሶን አራተኛ ምዕራፍ ሀ 27 እዩት በደንብ እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ። ከቁጥር አስራ ሰባት በቀጥል እነርሱ ከልባቸው መደንደን የተነሳ እነርሱ ባለማወቃቸው ጠንቅ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ከማን ሕይወት ራቁ? ከማ ሕይወት ራቁ? ቆይ ወደ እኔ እዩ። ከማን ሕይወት ነው የራቁ? ከማን ሕይወት አእሙራቸው በሉ ጨለመ። ማ ጨለመው? የጨለመው ማን? የጨለመው ሁለተኛ ቆሮንቶስ አራት አራት ሁለተኛ ቆሮንቶስ አራት አራት ቃል ተነገረ። እስክ በሉ የመስቀል ቃል ተናገረ። ይህ የመስቀል ቃል በሉ እንዳይቀበሉት ዲያብሎስ አእምሯቸው አጨለማቸው። አእምሯቸው ስለጨለመ በሉ፣ እስኪ ጨብላቸው። አእምሯቸው ስለጨለመ የመስቀል ቃል ስላልተቀበሉት የእግዚአብሔር ህይወት ሊገባ አልቻለም። አልቻለም። አልቻለም። የማን ህይወት አለው ዘወ ያልኩት ያቺ ነች። የእግዚአብሔር ህይወት የእግዚአብሔር ህይወት በዚህ ጉባኤ ላለው ሁሉ አሁን ፈልሶ አይገባም። ለተቀበሉት ምኑ የተቀበሉት ቃሉ እስክ በሉ ቃሉን በትክክል ለተቀበሉት አሁን ሊሆን ይችላል። እስኪ አሁን በሉ ጨብላችሁ የስ የውላችሁ በብዙዎች ሰዎች ጸለያል። ለምን በጥቂቶች ይሆናል? ለተቀበሉት ለተቀበሉት ወለ ተብላችሁ ለተቀበሉት አልሆነላቸውም። ከእግዚአብሔር ህይወት ተለዩ። ምክንያቱ አለ አእምሯቸው ዲያብሎስ፣ አደነዘዘውና የተባለው የመስቀል ቃል አልተቀበሉትም። ብዙዎች አሕዛብ ላይ ስትሄዱ ኢየሱስ ይወድሃል ያፈቅርሃል ሲትሉት ከኢየሱስ ይወድሃል ያፈቅርሃል በኋላ የማን ህይወት አለ እስከ እግዚአብሔር ወሉ እንዲህ ነው እግዚአብሔር ህይወት የሚዘጋጀው እንዲገባ ወደ መንፈሳቸው አይ ሃይማኖቴ ምናም ሲሉ እግዚአብሔር ህይወት እዛ ይቆማል፣ አይገባ የስ እቀበለዋለሁ እቀበለው አለው ጌታ ኢየሱስ ስለነ ተሰቅለዋል ሞተዋል የተባለ ቃል እውነት ነው ካሉ አይረሲቭ ካሉ በኋላ የእግዚአብሔር ህይወት ይገባና መንፈሳቸው ይወልደዋል። በቤተ ክርስቲያን ደግሞ ስለ እያንዳንዱ የበረከት ቃል ይናገራል፣ በአገልጋዮች በእግዚአብሔር ሰዎች በመላእክ በህልም በራእይ ስለ እያንዳንዱ ስለ ህይወት ስለ ትዳር ስለ ኑሮ ስለአገልሎ ስለ ማንኛውም ነገር እግዚአብሔር ቃል ይናገራል። አንድ ሰው ረአሜን ነው ወይ ተቀብየዋለሁ ሲል ያ ህይወት ይገባዋል። ረአሜን ወል በኢየሱስ ይገባል። በእነዚህ ሰዎች እግዚአብሔር በአዳምና ዋቲኮል በአብርሃምና በሳራ ቃል አመጣ፣ ስበሉ ትወልዳላችሁ አልተቀበሉትም። ስለዚህ ያ ህይወት የሚሰጥ ዘገየ አሰራር ነው። ዘገየ። ለአብርሃም ውጣ አለው። እስክውጣ በሉ። እስኪ ቁጠር አለው። ቆይ ይሄ ምስጢር ልነግራችሁ ዛሬ ምሽት አብርሃም ያወጣው በቀን ነው በሌሊት አአ በሌሊት ይላል። እንዴሳ በቀን ነው የሚለው። እስኪ በቀን ወልጫ ብላች። በቀን ወጥቶ እስኪ ወልጫ ብላች። ከዋክብት ቁጠር ይባላል። ማዚ ወጂ ካዚ ወላዲያ ዛሬ ምሽት ወልጫ ብላች የማይታየው ማየት ይጀምራለሁ። እስኪ ጮህ ብላችሁ ዛሬ ምሽት ወልጨብለህ የማይታየው ማየት ይጀምራለሁ። አንድ ሁለት፣ እስኪ ወልጨብለች፣ አንድ ሁለት። የእኔ ስራ እስኪ ማየት ጀምሮ፣ ኧረ አሜን ነው ወይ የእኔ ትዳር፣ የእኔ ጤንነት፣ የኔ ሕይወት እስኪ አንድ በሉ። አው ተሳካ፣ አው ተከናወነ። አው መጽሐፍ ቅዱስ ለዚህ እኮ ነው በሐሳባችሁ ታደሱ የሚለው እኮ። ሰይጣን ያመጣው፣ ሰዎች ያመጡ ችግር፣ ያመጣው ብቻ አትቁጠረው። ደም ይሆን ሌላ ሐሳብ ይኑርህ እየሆነ ያለው ቃሉን ፒክቸራላይዝ አድርጎት ደን ኢት ዊል ቢ ማተራላይዝ ሳስ ራዕሜን ነው ወይ? ፒክቸር ስራ፣ ለቃሉ ፒክቸር ከጸለክ እየተመለሰየው። አዲስ ቤት አዲስ ቸርች አሁን እያየሁት ያለውን ቸርች ነው። በእውነት ብዙ ህዝብ ራዕሜን ነው ብሶ ሲፈወስ እያየሁ ነው የምናገረው። በምን አበት የሚገልጸው